ከባድ ነው በጣም። እኛ እየጀመረኝ ነው ይሄም ጉንፋናም ጉንፋን ይዞታል። እንግዲህ እኛም ዛሬ ለዚህ ጉንፋን መድኃኒት ይሆናል ያለ ነው እንግዲህ የአዋሳ ልጆች ነን። እንግዲህ መድኃኒት ምንድን ነው? አሳ ነው አሳ ነው እና ቤተሰቦች፣ ዛሬ ጉንፋን እየጀማመረኝ ነው እሱ ይዞታል። እንግዲህ በዛ ላይ ሙቀት ነው ወደ ሀይቅ እንደት እና ሐይቁን እናያለን። ከዛ በኋላ አሳ እንበላለን አሳ እንበላለን። እንግዲህ ያለውን ነገር እናሳያችኋለን። እናንተ ብቻ ከእኛ ጋር ሁኑ። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ልካቸውቻችን እየወጣ ነው። እንግዲህ ደግሞ ጉንፋን ነው። እንዴት ነው ስማ? ኃይለኛ ጉንፋን ወረርሽኝ ነው ምናምን አሉ ሞቆ ነል ሞቆ አሞናልም እና እየወጣን ነው። እንግዲህ ሄደን እስኪ ምሳ ሰዓት ነው ሰዓቱ ያው ሰዓት ነው። ጭንቀት አይመቸውም። በእግረ መንገዳችን እንደ ጃሉት የምንውለው፣ አይ በጣም ከባድ ነው። ወይኔ ወይኔ፣ እንዴት ነው የሚያስፈራው! እዩት እዩት፣ እናንተ ጋር እንደዚህ ነው። ደስ የሚለው ነገር ሐዋሳ አኪ ላይ በሞተር ነው። ፉር ፉር ንፍ እንትን ምንድን ነው የሚባለው? ፊት ነው ፊት ነው የምንለው እንግዲህ ሞተር ሊያወጣ ነው። ሞተራችንን እናወጣለን። ድሮን ድሮን ድሮን አድርገን እንግዲህ ወደ ሀይቅ አሳ እንበላለን። እኔ ሾርባ አልበላም። እንግዲህ እስቲ ዛሬ ካለ እንሞክራለን። ግን አሳ ለብለብ ምናምን እንበላለን። አብራችሁን ቆዩ። አረባቢ ፍጠን። ሞተር ብራክ

እዚ ጆካ ማህበረሰብ እ አሳውን ገዝተህ ነው እዚሁ የሚሰራው። ንቀትለሲ በሚገርማችሁ አሳ ላይ ስትመጡ አሳውን ገዝታችሁ ተሰርቶ ምናምን ሚ በጣም ሰው ነው ያለው ምሳ የሚበላ ይቃችን ይሄ ነው።

ለብ ለብ እስከዚህ ነው የሚባለው። ከዚህ እንደሱ ከሆነ አንተ ጥሬ መብላት ትፈልጋለህ? ጥሬ መብላት የምትፈልግ ከሆነ እዚ ላይ እንግዛና ከገዛ ነው ከዚህ ላይ ግማሹን ጥሬ የምትበላውን አ

አሳው የተሰራ ነው። ታንክ ቪዲዮ አሳ እንደዚህ ነው። አሳ ከሃይቅ ታወጣለህ፣ ትበላለህ፣ ታሰራለህ፣ ትበላለህ። ያ ሁሉ አሳ ትናንሽ ናቸው፣ ግን በጣም ጣፋጭ ናቸው። አምስት መቶ ብር ነው። ከዛ ጋር ለብለቡን ጥሬው ምናምን ይበላል። ሾርባም ካለን እንሞክራለን፣ ጉንፋናችን እንነቅለዋለን። እና በቃ እንግዲህ አይሷ ትልቅ አለች ጋር ሲወጣ እንደዚህ ነው። ጽድቅ ተደርጓ ነው እንግዲህ አብራችሁን ኑ። አልቆ ደግሞ ምን እንደሚመስል መጨረሻ ላይ እናሳያቸዋለን። ተሰርቶ ፊሌቶ ሲወጣ ካለቀ በኋላ ምን እንደሚመስል እናሳያቸዋለን። እሱ ጥሬ ነው የሚበላው እሱ ጥሬ ነው የሚበላው። ለብለብ ምናምን ነው የሚበላው። ሾርባን እሞክራለሁ። ጥሬ ካልበላ ይለኛል። እኔ ደግሞ በልቼ አላውቅም። እንደገና የንስሳ ትምህርት ውስጥ በክተራ የአዋሳ ልጅን ጥሬ አሳ ካልበላ ካምፓስ ላይ በክተራ አልሄድኩም እንደ ማለት ነው፣ ይላል። ለዛ በሉት ማለት ነው። አልበላ አልበላ። እሱ ጥሬ ሲበላ እና እናሳያቸዋለን። ለብ ለብሩን እንበላለን፣ ሾርባን እንጠጣለን። ጉንፋኑ ሂዶ ደዛ ጤና ጥበቃ ነው። አሳችን ወንበር ይዘን ቁጭ እንላለን። ያለውን ነገር አብረን እናያለን አሳ። ፍሬሽ አሳ ነው እንግዲህ አሳችን እንበላለን። አቁዳር ይቻላል እንናለን ነው እያያችሁት። ከዛ የሚጠበሰውን እናስጠብሳለን ለብለብ ምናምን። ከዛ በኋላ ፍሌቶን ደግሞ ጥሬ የሚበላው እሱ ይበላል። ወደ ቤት ይዘን እንሄዳለን። እንግዲህ የምታዩትን ይመስላል። አብራችሁ ነው ጥሬው ነው አስረዳቸው። ሎሚ ምናምን ይወጣል። ይሄኛው ላይ ይሄን አያታችሁታል። ይሄና ያውን ይለያል። ይሄ ፍሌቶ ነው። ይሄ ሳይሮ ይባላል። ሳይሮ ብዙ ጥቅም አለው። ሀባብ ላይክ ላይክ እንደ ሀባብ ማለት ነው። ወንዶች የገባው ገብቶታል። ጣቸው ይሄ ሲዲ ይባላል ሲዲ ነው። እንደ ዲስክ ነው ዲስክ ነው። ሲዲ ምናምን ይባላል። ሲዲ ምናምን ይባላል። ይሄኛ እንግዲህ ዳታውን መጥተዋል። ዳታችንም ይኸውና ጣጣ ይሁን ለቃጠሎ ሰዓት በሉት በክ ይሁን። እንግዲህ አሳ ያው እኔ አልበላም፣ እኔ ጥሬ አልበላም። እንግዲህ እሱ ነው የሚበላው። ሲበላ ሲበላ ታዩታላችሁ። ግን አሪፍ ይመስለኛል። እኔ ልሞክር አልሞክር እያልኩ ነው፣ ግን ፈራሁኝ። ድንገት በልኬ ስለማላውቅ እንዳያመኝ ፈራሁኝ። ያለ ነው ሐዋሳ ሐይቅ ላይ ነው። ሐዋሳ ነው። ያለ ነው ያለ ነው። ያያ ኪዩት ነው ጀልባ ምናምን እያያችሁ። በስመ አብ ሲያምር፣ እንትን እንዳይኖረው ከዚህ በኋላ። እዛ ና አዳሜ፣ እንዴት ነው እስኪ? ጥሬ አሳ በልተው ለማያውቅ ማን ይበለዋል? በስመ አብ። እንዴት ነው ይበላል? ግን ደስ ይላል። የሆነ ደስ የሚል ነገር

ቴስቱን እግዚአብሔርን ራስ ተናገርስ የትም የለም። ዋው! እዚህ ጋር ቀይ ቀለውን አሳየታችኋል። እሱ ጥብስ ያለች ናት በዚት ምናም። ከዛ በጥሬው ደግሞ ለብ ለብ ያለ ያበደ ነው። እዚህ ጋር ፍሌቱ አለ እዚህ ጋር ስፔሻል አለ እዚህ ጋር ሀይቁ አለ ማለት ነው ይሄ ምግብ ስለዋል ከዚህ ከሀይቁ ጋር በአንድሯን እያያት ነው በጣም ያበደ ነገር እና ብላ በጣም ነው የሚጣፍጠው እና ጎረሰ እንግዲህ አሳ በጀማ ነው የሚባለው። ጥሬ ፍሌቱ እኔ ስለማልበላ ነው እንግዲህ፣ እሱ የዞሪያ ጋር ሁሉም እያጎረሰ ነው። በጣም ብዙ ነው አላልቅ ብለን። እኔ የራሴ የፋይናል ጉርሻ ልጎርስ ነው። ካት እያ ካረ እያ ካርታ የታ ተመልካቻችን ሾርባውን ልንሞክር፣ ቆይ ትንሽ ይቆያል አሉ። ስፔሻል የሚባለው ተቀምሞ ነው የሚወጣሉ። ለጉንፋኑ ከባድ በጣም ሀይለኛ ነው በቃ ንቅል ነው የሚያደርገው እና ኖርማልና ስፔሻል ያለው ኖርማሉ እንግዲህ ሊመጣልን ነው ኖርማሉ ደርሷል ስፔሻሉ ገና ይቆያል ተብሏል እንግዲህ እሱንም ቴስት እናደርገዋለን ስፔሻሉን ብናደርግ አሪፍ ነበር ግን እንግዲህ አልሆነም ሌላ ጊዜ እናሳያቸዋለን ቤተሰቦች ሾርቦ መቶልን ነበር ግን ሾርቦ አልቋልና አይሆንም ቀዝቅዟልና አይሆንም ቤተሰቦች በላንጠጣን ያው ባቢ በላን ጠጣን። ዛሬ ነቃ ነው ነቃ ነው፣ አሁን የተነፈሰ ዛሬ አሁን በልተናል። ሳናችን ባዶ አርገን ሙልጭ አርገን በልተናል። እንግዲህ ሬት ከአንድ እስከ አስር ምን ያህል ይገባዋል የሚለውን ሬት እናረጋለን። ሲመጀመሪያ ባቢሻ እኔ ዘጠኝ ሰጥቼዋለሁ። ለምን ሳውስሌትኛው ዘጠኝ ሰጥተው፣ ስፔሻሉ አስር ለጥሬው ዘጠኝ ለምን ትናንሽ ስለሆኑ ማለት ነው። ያ የእኛ ችግር አርፍዶ ስለመጣ ነው። እኔ አጠቃላይ ሬት ዘጠኝ ሰጥቼዋለሁ በእኔ በኩል ለሁለቱም ነው። ዘጠኝ ለሁለቱም ዘጠኝ ሰጥቶታል። ለየብቻ ካደረገው ደግሞ ለጥሬው ለጥሬው ዘጠኝ ለእንትኑ ለስፔሻሉ ለዱለቱ ደግሞ አስር ሰጥቶታል። በጣም የሚገርም ነበር ቦታው። ለቦታውስ ቦታው ሐዋሳ እንግዲህ አይነገርም። አንደኛ ነው ቦታው ቴን ነው ቴን፣ ቴን፣ ቴን ይላል። እኔም እንግዲህ እኔም የመጀመሪያ ነው ኤክስፒሪየንሱ በጣም ደስ ይላል። በጣም ነው ደስ የሚለው። ሙቀቱ በቃ እዚህ የለም፣ ሙቀት የሚባል ነገር የለም። ብታዩኝ ምንም ነገር፣ ቅድም አይታችሁታል ነበር ምናምን ሲል፣ አሁን ደስ ይላል። በቃ ቀዝቀዝ ያለ ነው እንግዲህ እኔ ለቦታውም ለምግቡ አስር ሰጥቻለሁ። በጣም ደስ ይላል። እንግዲህ አዋሳ ላይ ያላችሁ መታችሁ፣ ፍሬሽ ኤር ያደረጋችሁ የፍቅር ሐይቅ መታችሁ፣ አሳችሁን ብልት ብልት ብልት አድርጉ። እንላለን እንግዲህ የዛሬ ቪዲዮችን ይሄን ይመስላል። እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ አበረታቱን። እንግዲህ የዛሬ ቪዲዮችን ይሄን ይመስላል። በሌላ ቪዲዮ ተመልሰን እስከምንገናኝ ይመቻችሁ። ባቢ ቡሽቶ ይብለናል። ይመቻችሁ። ዳይ ቡሽቶ ዳይ ቡሽቶ። ይመቻችሁ። አኔ ኪያኔ ኪያኔ ይላል። ቻው